የዜጎችን የምግብ ዋስትና ለማረጋገጥ እና የገበያ ሁኔታን ለማረጋጋት ለግብርናው ዘርፍ ትኩረት ተሰጥቶ እየተሰራ ነው አሉ የወላይታ ሶዶ ከተማ የመንግስት ዋና ተጠሪ ረዳት ፕሮፌሰር ዘገየ ጳውሎስ። በከተማው ዘንድሮ በጋ መስኖ ልማት በ15 ሄክታር መሬት ስንዴ ለማልማት ታቅዶ ወደ ስራ መገባቱን የከተማዋ ግብርና መምሪያ አስታውቋል። መምሪያው በበጋ መስኖ ስንዴ ዘር በአራዳ ቀበሌ ጉሩሞ ለዴሳው መንደር አስጀምሯል። ለትሩንጎ ሙሉ ዘገባ እድገት እስራኤል የወላይታ ሶዶ ከተማ አስተዳደር የምግብ ዋስትናን ለማረጋገጥ ከተያዘው ውጥን አንዱ የሆነው የበጋ ስንዴ ልማት ስራ ዘንድሮም አጠናክሮ ለማስቀጠል ዘር የመዝራት ስራ በንቅናቄ አስጀምሯል። በዚህ ማስጀመሪያ መርሃ ግብር ላይ የዜጎች ምግብ ዋስትናን ለማረጋገጥና የኑሮ ውድነትን ለማረጋጋት እንዲሁም ሀገራችን ከውጭ ሀገራት ስትቀበል የነበረችውን እርዳታ በራስ አቅም ለመሸፈን የሁሉም ባለድርሻ አካላት ርብርብ እንደሚያስፈልግ የወላይታ ሶዶ ከተማ የመንግስት ዋና ተጠሪ ሰላማዊ ረዳት ፕሮፌሰር ዘገየ ጳውሎስ ገልጸዋል። በጋ ላይ ተጨማሪ በአመት ሶስት ምርት በማምረት ሶስት አላማዎችን ለማሳካት እናስባለን። አንደኛው ከምግብ ዋስትና ችግር ለመውጣት፣ ሁለተኛው ገበያውን ለማረጋጋት፣ ሶስተኛው ከውጭ ሀገር የምናስገባውን ስንዴ ማስቀረት ብቻ ሳይሆን ለውጭ ለመላክ ነው የምናስበው። በተጨባጭም ይህንን ከግብ ማድረስ ተችሏል። ማሳዎች በጠቅላላ ፓርቲያችን መንግስታችን በሚፈልገው ልክ ምርትና ምርታማነትን ሊጨምር በሚችል ሁኔታ የሚታረሱ እንክብካቤ የሚደረግላቸው እስከ አርቨስት እስከ ምርት መሰብሰቢያ ድረስ አግሮ ኢኮኖሚክ ፕራክቲሶችን ወይም የግብርና ዘዴዎቹን በአግባቡ የባለሙያም ድጋፍ ተደርጎ በምንጠብቀው ልክ ምርትና ምርታማነትን በሚጨምር በሚጨምሩ ሁኔታ ላይ ሁላችሁም ተሳተፋላችሁ የሚል እምነት አለኝ። በግብርናው ዘርፍ የሚሰሩ ስራዎች ውጤታማ እንዲሆኑ የእርሻ ስራ በገጠርም ሆነ በከተማ ትኩረት ተሰጥቶ እየተሰራ ይገኛል። በዘንድሮ የበጋ መስኖ ልማት ስራ ከ15 ሄክታር በላይ ማሳ ላይ ስንዴን ለማልማት መታቀዱን የገለጹት የወላይታ ሶዶ ከተማ ግብርና መምሪያ ኃላፊ አቶ ንጋቱ ቡሽራ ለስራው ስኬታማነት ለአርሶ አደሮች የተጠናከረ ድጋፍና ክትትል እየተደረገ መሆኑን አመላክተዋል። በልጋለ መኸር አለ በጋ መስኖ አለ። ስለዚህ አሁን ወቅቱን ጠብቆ የበጋ መስኖ ስንዴ ንቅናቄ ተጀምረዋል ማለት ነው። ስለዚህ እንደ ከተማ 15 ሄክታር በስንዴ ለመሸፈን አቅደን አሁን በአራዳ ክፍለ ከተማ ጉርሞ ላዲስ ቀበሌ ላይ የአንድ ሄክታር ማሳ የወል ማሳ ነው። ይሄ ማሳ ሕዝቡን አሳትፈን ተግባብተን ከቀበሌው ጋር እርሻ ስራውን አጠናቀን እንደምታዩ ውሃም እንዲገባ እንዲጠጣ አድርገን ዘርና ማዳበሪያ እኛ አቅርበን ለቀበሌው ለህዝቡ ጥቅም በጋራ እየሰራን ነው። ዞሮ ዞሮ ይሄ ስራ ከተረጅነት ወደ ምርታማነት ኢኒሽቲቭም ጋር ስለሚገናኝ ምርቱ መጨረሻ ላይ ቀበሌው ባለው የእህል ማከማቻ መጋዘን የሚገባ ይሆናል። ሌሎች አርሶ አደሮች ደግሞ ከዚህ ውጭ በራሳቸው ማሳ የሚሰሩ አርሶ አደሮች በአጠቃላይ 78 አርሶ አደሮች ለበጋ መስኖ ስንዴ ተመልምሏል እንደ ከተማ። ስለዚህ ከዛሬ ከላውንቺንግ ቀን ጀምሮ እነዚህ አርሶ አደሮች በጥንቃቄ ወደ ተግባር ይገባሉ። ከዚህ በፊት ያለሙ ቦታዎችንና የወል መሬትን ጨምሮ በማልማት የአርሶ አደሮችን ኑሮ ለማሻሻል በሚደረገው ጥረት አርሶ አደሮች ግንዛቤ ኖሯቸው እንዲሰሩ የማስተማርና የመከታተል ስራ እንደሚሰራ የገለጹት ደግሞ የአራዳ ቀበሌ ግብርና ጽሕፈት ቤት ኃላፊ አቶ ማርቆስ ማዴቦ ናቸው። ላይ አንድ ባለሙያ አስር አርሶ አደር መደገፍ አለበት የሚል ሳይንስ አለ። ይህንን ሳይንስ ተጠቅመን አንድ ባለሙያ አስር አርሶ አደሩን ይደግፋል። የኛ ድጋፉ ምን ይመስላል የሚለውን የከተማ ግብር ነው ይከታተልልና እነሱ አሁን በእኛ ድጋፋችን ዲጋባችን ተቀብሎ እሄንን ወደ ውጤት እየቀየሩ ነው። እኛ ቤት ለቤት እየገባን እነሱን እያስተማረን እየደገፈን እንያለነውና ይሄ በድጋፍ የተገኘ ውጤት ነው። ዝናብን ጠብቆ ከማልማት ልምድ በመላቀቅ በጋ መስኖን በመጠቀም ምርትና ምርታማነታቸው እየጨመረ እንደሚገኝ የወላይታ ሶዶ ከተማ አራዳ ቀበሌ የጉሩም ወለዲሳ አካባቢ አርሶ አደሮች ተናግረዋል። ከዚህ በፊትም በዳሞት ሶሬ ወረዳ ያለን ባለንበት ጊዜም ያው እንደዚሁ ተጠቅመን ያው ሰው ብቻ ሳይሆን እስከ ከብት እርባታ ድረስ ለመኖነት ያለው ገለባ ጠቅመዋል። እኛም ደግሞ አርሶ አደር በምግብነት በጣም ጥሩ እህል አገኝተን እየተጠቀመን ነው ማለት ነው። ይሄ በጋ ስንዴ ማለት አሁን ቀልድ ይመስላል ሰው ለማያውቁት፣ ግን እኛ በጣም ጥቅም ውስጥ ውሎ እኛም ምን ደሞ ለውጥ አገኝተናል። ያው እንደምታውቁት ከበጋ ከበልግና ከመር ይሻላል ማለት ነው።

የተሻለ ምርት አግኝተን እየተጠቀምን ነው። ከዚህ በፊትም በበጋ መስኖ ስንዴን ዘርተን ተጠቅመናል። አሁንም እየዘራን እንገኛለን። ይህም የተሻለ ምርት ይሰጠናል ብለን እናምናለን። በውሃ ነው የምናመርተው፣ ዝናብም አንጠብቅም። በየ15 ቀኑ ውሃ እናጠጣለን። በዚህም ከዚህ በፊት ተጠቅመናል። ዛሬም በእምነት እየሰራን እንገኛለን። በከተማም ሆነ በገጠር በተለይ የውሃ አማራጭ ያላቸው አርሶ አደሮች ዝናብን ጠብቆ ከማልማት ይልቅ መስኖን በመጠቀም መሬት ጾም እንዳያድር በቁርጠኝነት መስራት እንደሚገባቸውም ተመላክተዋል። የህጻናትን መብትና ደህንነት ለማስጠበቅ ለሚያጋጥሙ ተግዳሮቶች መፍትሄ ማበጀት እንደሚገባ የወላይታ ዞን ሴቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሪት ዝናቧ በየነ አሳሰቡ። መምሪያው የዓለም አቀፍ የህፃናትና ነጭ ሪባን ቀን በተለያዩ ዝግጅቶች አክብሯል። በተጨማሪም ከአጋር ግብረሰናይ ድርጅቶች ጋር በመተባበር ተግዳሮቶችን በመቋቋም የኤች አይቪ ኤድስ ምላሽ በዘላቂነት እናረጋግጣለን በሚል መሪ ቃል የዓለም አቀፍ የኤድስ ቀንም ታስቧል። ትዝታ ታከለ ዝርዝራላት በዓለም አቀፍ ደረጃ ህጻናትና ሴቶች ላይ የሚደርሱ ጥቃቶች መልካቸውን በመቀየር በተለያዩ ጊዜያት አስደንጋጭ ወንጀሎች ሲፈጸሙ ይስተዋላል። ታዲያ እነዚህን ጥቃቶች ከመከላከል አኳያ የአንበሳውን ድርሻ በመውሰድ ወደ ተግባር መግባት የግድ ይላል። ህጻናት ምንድን ነው የሚፈልጉት? ምንድን ነው የሚያስፈልጋቸው? መብታቸውስ ምንድን ነው የምለውን ነገር ስናስብ ህጻናት ሁሉንም ነገር የማግኘት መብት አላቸው ግን ደግሞ መብታቸው እየተከበረ ነው ወይ የምለውን ነገር ስናስብ እጅግ በጣም ወደ ኋላ የቀረንበት ሁኔታዎቹ ስላሉ፣ የመማር መብታቸው እየተጠበቀ ነው ወይ፣ የጤና መብታቸው እየተጠበቀ ነው ወይ። አንድ ግለሰብ ሁለት ልጆችን አስገድዶ ደፍሯል የሚለውን እኔ ቅርብ ጊዜ ነበር የገባሁት። መዝገቡ ተጀምሮ እያለ ነው የገባሁት እና ውሳኔ አግኝቷል። ዘጠኝ ዓመት ተፈርዶበታል። ታች ያሉ አቃቤ ህጎችም ፍርድ ቤትም በጥሩ ሁኔታ ስራዎችን እየሰራ ነው ያለው። ነገር ግን ምናልባት አቃበግ እዚህ ጋር ስላለ እኛ ጋር ያለ አቃበግ በጣም ውስን ናቸው። ችግር ችግር አለ እያሉ ነው እና አቃበግ ባለሙያ ውስንነት አለ። ጥቃቱን በሚፈጽሙ አካላት ላይም ህጋዊ እርምጃ ለመውሰድ እና የሚፈጸሙ በደሎችን ለመከላከል በጋራ ሊሰራ ይገባልም ተብሏል። የሴቶችና ማህበራዊ ጉዳይ መምሪያ ብቻ የሚሰራው ስራ ሳይሆን ህብረተሰብን እነዚህን የሴቶችን ጥቃት እንዲሁም የህፃናትን ጉልበት ብዝበዛም ጨምሮ ጥቃቶችን ከመከላከል አንጻር አሁንም ቢሆን ወትሮም እንደሚሰጡ ሁሉ የግንዛቤ ማስጨበጫ ትምህርቶች በተገቢ ሁኔታ ሊሰጥ ይገባል እና ቅድም ታችን ስታነሳ ነበር፣ ከትንሹ ከልማት ቡድኖች ጀምሮ ወደላይ ያሉ መዋቅሮች በሙሉ በዚህ ዙሪያ ላይ ልዩ ትኩረት ሰጥቶ እንዲከታተሉ የመከላከል ስራ ተጠናክሮ መቀጠል አለበት የሚል አንዱ መልእክት ለማስተላለፍ ነው። ያው በመምሪያችን የሕግ ጥናትና ግንዛቤ ስራ ሂደትን ጨምሮ የሴቶችና ህፃናት ጉዳይ ስራ ሂደት አለን። ስራ ጾታንም ጨምሮ ማለት ነው። እነዚህን አቀናይተን በተለይ የዚህ ችግር በስፋት የሚታይባቸው አካባቢዎች ላይ ሰፊ የግንዛቤ ስራ እየሰራን መተናል። እዛ ላይ ሰፊ ትግል ነው ማድረግ ያለብን እና ቀሪ የክስ መዝገቦችን በዛው ልክ ትኩረት አድርገን በመምሪያ ደረጃ የሄድን ያለንበት ሂደት ነው ያለው። የህጻናት ጥበቃና የመጫወት መብት ለሁሉም ህጻናት በሚል መሪ ቃል የዓለም አቀፍ የህጻናት ቀን በወላይታ ሶዶ ከተማ ሲከበር የህጻናት የጉልበት ብዝበዛና ጾታዊ ጥቃትን ለመግታት ሁሉም የማህበረሰብ ክፍሎች ሚናቸው መወጣት እንዳለባቸው የወላይታ ዞን የመንግስት ረዳት ተጠሪ አቶ መስፍን ቶማስ አሳስበዋል። ዛሬ ዛሬ በጣም የሚያስጠላና ለመስማት በጣም የሚደብር ከሰብአዊነት ወጣ የሚል አይነት ድርጊት የሚፈጽሙ ግለሰቦችም ጭምር ይታያሉ። ከሀገር ውስጥም ከሀገር ውጭም እስቲል ተጋላጮች የሚሆኑት ደግሞ የእኛ ወካይ ልጆች ናቸው፣ በቁጥር ይበዛሉ። ስፔሲፊካሊ እንደኛ ብቻ ማለታችን አይደለም፣ ነገር ግን በርካታዎች አሉ። ስለዚህ የጉልበት ብዝበዛ ጉዳይ ከግንዛቤ ባለፈ ትኩረት አግኝቶ መሰራት ያለበት ስለሆነ በዛረበ መድረክ ይህንን አጀንዳ ስንወያይ በተቻለ መጠን ውስጣዊ ማድረግ ብንችል ጥሩ ነው የምለውን ሀሳብ ለማንሳት ነው። የወላይታ ዞን የሴቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሪት ዝናቧ በየነ በበኩላቸው ባለፉት አመታት በዞኑ የህገ ወጥ የህጻናት ዝውውርን ለመግታት በርካታ ተግባራት ማከናወን መቻሉንና የሴቶችና ህጻናትን ደህንነት ከመጠበቅ አኳያ እንዲሁም ችላ የተባለው የኤች አይ ቪ ኤድስ በሽታ ቁጥጥር ተግባርን በተመለከተ ሁሉም የህብረተሰብ ክፍል የሚጠበቅበትን ኃላፊነት መወጣት እንደሚገባው ተናግረዋል። ህጻናቶች ሰላማዊ በሆነ መንገድ ምቹ በሆነ ሁኔታ በየአካባቢው በአስተዳደጋቸው የሚያድርጉበት ማህበረሰብ ዘንድ በጥሩ ስነልቦና እንዲያድጉ ማድረግ የሚያስችል ነው። በሌላ በኩል ደግሞ የጉልበት ብዝበዛ ከየቤታችን ጀምሮ አጠቃላይ በሀገር ደረጃ የህጻናት ጉልበት ብዝበዛን የሚያስቀር ከግንዛቤ ጀምሮ እስከ ህጋዊ እርምጃ አወሳሰር ድረስ ያለውን ጉዳይ ቀጣይ ላይ የሚያጠናክር መድረክ ነው። ከሴቶች መድፈር ወንጀል ጋር ተያይዞ አስገድዶ መድፈሮችን ከዛም ባሻገር በሴቶች በሴት ልጆች የሚደርሱ ጥቃትን ለመከላከል የሚያስችልም ነው። ከዛም ባሻገር በሴት ልጆችና በህጻናት ላይ የሚደርሱ የተለያዩ ስነ ልቦናዊ ጉዳቶችን ለመከላከል የሚያስችል የውይይት መድረክ አከናውነናል ማለት ነው። በዚህም ጥቃትን የማይታገስ ማህበረሰብ በዞናችን ለመፍጠር የተለያዩ ስራዎች በቀጣይ ይሰራሉ። ከግንዛቤም ጋር ተያይዞ ከጥንቃቄም ጋር ተያይዞ ያሉ መዘናጋቶች እንዳሉ ያየንበት ሂደት አለ። አሁን ባለ ሁኔታ በሽታው እንዳለ ሰዎች የተዘናኩበት በመከላከልም ከጥንቃቄም ጋር ተያይዞ ጉድለቶች አሉበት። ከዛም ባሻገር ደግሞ እለቱን በሚመለከት ተጠቂ የሆኑ አካላቶች አሉ። ከስነ ልቦና ዝግጅት ጀምሮ ያሉ ጉዳዮችን እነሱን በመደገፍ የምናሳልፍበት ሂደት እንደሚኖር በጋራ የተማመንበት ሂደት አለ ማለት ነው። መንግስታዊና መንግስታዊ ያልሆኑ ግብረ ሰናይ ድርጅቶች በህጻናት መብትና ደህንነት ዙሪያ እያደረጉ ያሉትን ድጋፍ በይበልጥ ማጠናከር እንደሚገባቸውም ተመላክቷል። በወላይታ ሶዶ ከተማ በሚገኙ የመንግስትና የግል ትምህርት ቤቶች የሚታየውን የትምህርት ስብራት ለማስተካከል ተገቢውን ድጋፍና ክትትል እንደሚያደርግ የከተማ አስተዳደሩ ትምህርት መምሪያ አስታወቀ። በትምህርት ዘርፍ የተሻለ ውጤት ለማስመዝገብ አጠቃላይ የትምህርት ባለድርሻ አካላት ሚናቸው የጎላ በመሆኑ ሁሉም ኃላፊነቱን ሊወጣ እንደሚገባ ተመላክቷል። የአይከን አካዳሚ ትምህርት ቤት በ2017 የትምህርት ዘመን በስድስተኛና ስምንተኛ ክፍሎች ከፍተኛ ውጤት በማስመዝገብ ትምህርት ቤቱን የጣለባቸውን ግብ ላሳኩ ተማሪዎች፣ መምህራንና የትምህርት አመራሮች የእውቅና አሰጣጥ መርሃ ግብርም አካሂዷል። ታደለ ፎላ ላዘጋጀው ዘገባ ማሩ ሞላ በወላይታ ሶዶ ከተማ በበርካታ የመንግስትና የግል ትምህርት ቤቶች የመማር ማስተማር ስራ እየተከናወነ ይገኛል። በከተማዋ የሚታየውን የትምህርት ስብራት ለማስተካከል ደግሞ የመንግስት ብቻ ሳይሆን የግል ትምህርት ቤቶችም ጭምር ተገቢውን ድጋፍና ክትትል ማድረግ ይጠበቅባቸዋል። ስለሆነም በከተማዋ የተማሪዎችን ውጤት ለማሻሻል ትኩረት ተሰጥቶ እየተሰራ መሆኑን የወላይታ ሶዶ ከተማ ትምህርት መምሪያ ኃላፊ ዶክተር አሸናፊ ጳውሎስ ገልጸዋል። አጠቃላይ የሶዶ ከተማ ትምህርት መምሪያ በተማሪ ውጤት ለማሻሻል እና የትምህርት ስብራትን ለመጠገን በሚሰሩ ስራዎች ላይ የራሱን እቅድ አዘጋጅቶ እየሰራ ነው። እቅድ ስናዘጋጅ ያው በሶዶ ከተማ እንደሚታወቀው የመንግስት ትምህርት ቤቶች አሉ፣ የግል ትምህርት ቤቶች አሉ። ሁለቱም ድርሻቸው በጣም ሰፊ ነው። በግል ትምህርት ቤትም ከፍተኛ ተማሪ ቁጥር አለን ልክ እንደዛው በመንግስትም። ስለዚህ እንደ ሰወዶ ከተማ ሁለቱንም በደንብ አይተን እንሄደው ማለት ነው። ለምን በአንዱ ውጤት ከተመዘገበ ሌላኛው ጋር ካልተመዘገበ ጉዳቱ ዞሮ ዞሮ ለከተማው ለአጠቃላይ ማህበረሰቡ ስለሆነ ሁለቱም ጋር ትኩረት ሰጥተን ነው የምንንቀሳቀሰው። ባለፉት ተከታታይ ዓመታት በስድስተኛ በስምንተኛና በአስራ ሁለተኛ ክፍሎች ውጤት ያላስመዘገቡ ትምህርት ቤቶችን በመለየት ልዩ ድጋፍና ክትትል እያደረጉ መሆናቸውን የጠቆሙት ዶክተር አሸናፊ የአይከን አካዳሚ ትምህርት ቤት የተማሪዎችን ውጤት ለማሻሻል አቅዶ መስራት መቻሉ ሌሎች የመንግስትና የግል ትምህርት ቤቶችም ተሞክሮ ሊወስዱበት የሚገባ ተግባር መሆኑን ተናግረዋል። ባለፈው ስድስተኛ ስምንተኛና አስራ ሁለተኛ ክፍል ላይ ዝቅተኛ ውጤት ያመጡ ትምህርት ቤቶች አሉ። እነሱን ለይተን ልዩ ድጋፍ በተለይ በማድረግ ረገድ ክትትል እያደረግን ነው። አንደኛው በግል ትምህርት ቤቶች እየተመዘገበ ያለውን ጥሩ ውጤት ማስቀጠል አለብን። ሁለተኛው በመንግስት ትምህርት ቤቶች የሚታየውን ደግሞ የውጤት ድርቀት አለ። አንዳንድ ቦታ ሁለት ሶስት ጊዜ ያስፈትነው ምንም ተማሪ ያላሳለፉ ትምህርት ቤቶች አሉ። እነሱን ምንድን ነው ችግራቸው? ከመምህራን ጋር ከተማሪዎች ጋር ከወላጆች ጋር እና አጠቃላይ ከማህበረሰቡ ጋር ውይይት እያደረግን ነው። በተለይ ይህን ትምህርት ቤት ሞዴል የሚያደርገው በየሳብጀክቱ ምን ያህል ውጤት ማስመዝገብ አለብን ብሎ አቅዶ እየሰራ ነው። የአይከን አካዳሚ ትምህርት ቤት በዓመቱ መጀመሪያ ላይ ከትምህርት ባለ ድርሻ አካላት ጋር የውይይት መድረክ በማዘጋጀት ወደ ትግበራ መግባቱ በትምህርቱ ዘመን ለተመዘገበው ውጤት ትልቅ አስተዋጽኦ ማበርከቱን የገለጹት የትምህርት ቤቱ ባለቤት አቶ ጌታውን አንዳርጌ ውጤታማነቱን ለማስቀጠል እየተሰራ መሆኑንም ተናግረዋል። ዛሬ እኛ የ2017 ዓመተ ምህረት ተማሪዎቻችን በስምንተኛና በስድስተኛ ክፍል ያስመዘገቡትን ውጤት ተከትሎ እውቅና ለመስጠት ስናስብ ሶስት ባለድርሻ አካላት ተማሪው ወላጅና ትምህርት ቤት ላይ ያለን መምህራን አንድ ላይ ሆነን ለውጤት እንስራ ተባብለን አምና ህዳር ወር ላይ ተመካከረን በምክክሩ መሰረት ውጤት ተሰራ በውጤቱ መሰረት የእቅዳችን የመጀመሪያው 100% ተማሪዎቻችን በሁለቱም ሴክሽን እንዲያልፉ ሆነዋል ልጆቻችን ሞቲቬተድ እንዲሆኑ ቤስት ኦፍ ደ መንዝ ብለን በየወሩ ምርጥ ተማሪ በስነ ምግባር ምርጥ ተማሪ በክፍል ትምህርት ተሳትፎ ምርጥ ተማሪ የቤት ስራና የክፍል ስራ ሰርቶ ጨርሶ ጥንቅቅ አድርጎ በማሳመር ምርጥ ተማሪ ማን ነው? ውጤት ያስመዘገበ ተማሪ ማን ነው? ብለን በየወሩ ወደ መሸለም ገብተናል። በ2017 የትምህርት ዘመን በስድስተኛና በስምንተኛ ክፍል ከፍተኛ ውጤት በማስመዝገብ ትምህርት ቤቱ የጣለውን ግብ ላሳኩ ተማሪዎች መምህራንና የትምህርት አመራሮች የእውቅና አሰጣጥ መርሃ ግብርም ተካሂዷል። ትምህርት ቤቱ የሰጠው እውቅናና ማበረታቻ በቀጣይም ጠንክረው እንዲሰሩ የሚያበረታታ መሆኑም ተገልጿል። በጣም ነው ደስ ያለኝ፣ ምክንያቱም ይሄ አንድም መምህሩን ያነቃቃል፣ በሌላ በኩል ደግሞ ተማሪዎችንም ያነሳሳል፣ ውጤታቸውን እንዲያሻሽሉ ያደርጋቸዋል። መምህራንም በዚሁ አይነት ደግሞ ተግተው እንዲሰሩ ያግዛቸዋል ማለት ነው። ስለዚህ ይሄ ሁሉም ቦታ ቢለመድ ጥሩ ነው፣ ሁሉም ቦታ ቢለመድ ጥሩ ነው። ያበረታታል፣ ያነቃቃል እና ሁሉም ተሳታፊ እንዲሆን ምክንያት ሊሆን ይችላል እና ጥሩ ጥሩ ተሞክሮ ነው። ይህም ደግሞ የጥረት ውጤት ነው። የተቻለኝን ያህል አደርጋለሁ። የአምና የስድስተኛ ክፍል የሚኒስትሪ ተፈታኝ ተማሪ ነበርኩ። በሚኒስትሪ ከዘጠና ስድስት በላይ በማምጣት ዛሬ ለሽልማት ስለበቃው በጣም ደስ ብሎኛል። በመጀመሪያ ለዚህ ያበቃኝን እግዚአብሔርን በጣም አመሰግናለሁ። በመቀጠል በዚህ አጋጣሚ መምህራኖችን በጣም አመስገን ፈልጋለሁ፣ ወላጆችን እንደዛው በማመስገን እፈልጋለሁ። ደስ ብሎኛል። ህጻናትም ከሆኑናቸው አንጻር ብዙ ትኩረት አድርገን ነው የምንከታተለው። ከዚህ አንጻር አስጠኝ አልቀጠርኩም። እኔ ራሱ ራሴ ግል አስጠኝ ነኝ። ሁሌ ነው የማስጠናቸው፣ ሁሌ ነው የሚከታተለው። ፕሮግራም አውጥቻቸዋለሁ። በፕሮግራማቸው መሰረት እኔ ከሌለሁም እኔ ካለሁም በፕሮግራማቸው መሰረት ያጠናሉና ልዩ ትኩረት አድርጌ ነው የሚከታተለው። በትምህርታቸው ውጤታማ የሆኑትን የማበረታታት ተግባር ወደፊትም ተጠናክሮ ሊቀጥል እንደሚገባም ተመላክቷል።